ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ ወገኖቼ? ሰላም ናችሁ ወይ? አለሁ አልሐምዱሊላህ፣ ረብል ዓለሚን። ዛሬ እስኪ ኩንታኪ እንሰራለን አብረን ማለት ነው። አንድ ዶሮ አዘጋጅቻለሁ። እዚህ ጋር እንደምታዩት ዱቄት አለ፣ ዱቄት አዘጋጅቻለሁ። እዚህ ጋር ከሙን፣ እዚህ ጋር ደግሞ በርቢካን። ይሄኛው እንደምታዩት እርድ ነው። እዚጋ ለበን ለበን አዘጋጅቻለሁ። እዚጋ ትናንሹን ሁለት አርጎ ፒኪን ፓውደር፣ ጨውና ፍልፍል አስወት ቆንደ በርበሬ። እዚጋ ደሞ ሶያ አዘጋጅቻለሁ። ይሄኛው ደሞ ከል ነው። አንድ ዶሮ አዘጋጅቻለሁ። እስኪ ዶሮን እንቁረጥ። እዚጋ ደሞ ለሩዝ ውሃ ጥጃለሁ። ሄል ጠረፋጫው ጨምሪበት። ሩዜና ጠዋት ነው ያጠብኩት። አሁን ሩዙን ልጨምር። ሩዙን ጨምርኩኝ። እንተክተክ። አሁን ወደ ዶሮ። እሺ፣ ይኸው ዶሮን አራት ቦታ ነው የቆራረጥኩት። በትላልቁ ነው እንዲህ። ስጋውን ብቻ ለብቻ ነው ያደረኩት። እግሩን እንደዚህ ነው ያረኩት። ጓንቴን ስላወለኩኝ ነው። እንደዚህ ነው ያረኩት። አሁን አብረን እንቀመማለን ማለት ነው። እሺ እዚህ ጋር በርቢካን፣ ከሙን፣ ቆንደ በርበሬ እንጨምራለን። ከዛ ለበኑን እሺ፣ እርጉን ጨመርኩኝ። ሁለት ናንሽ ያሳየኋቸውን እርጎ። ከዛ ወተቱን እንጨምራለን ለበኑን ማለት ነው። ትንሽ ከል ጨምራለው ሶያ ሶስ ጨምራለሁ። ያሳያችሁን ከዛ አቀላቀለዋል። ይሄው እንደዚህ አቀላቀልኩን። ከዛ ዶሮን እንጨምረዋለን ማለት ነው ውስጡ እየተዘጋጀ ነውን። ዶሮ እንጨምረውና ትንሽ ይቀመጣል። ቢያንስ ግማሽ ሰዓት ከዛ በላይም ከተቀመጠ ጊዜ ካለ አሪፍ ነው የሚሆነው። አንድ እጄ አልተመቸኝም ለማቀላቀል። ይኸው ቢያንስ ግማሽ ሰዓት ይቀመጣል። በደንብ ደርሷል። አሁን እዚህ ጋር ይሄኛው ይቀመጣል ማለት ሽፍን አድርጌው አስቀምጠዋለሁ። ከዛ ዱቄቱን ደግሞ እናስተካክለው። እሺ ሩዙ እንዲተነተክበታል ወንፊት ላይ ላጣለው። እዚህ ጋ ምን አደረኩኝ? ትንሽዬ የወይራ ዘይትና እርት፣ ከዛ ሩዙ ላይ አፈስዋለሁ ማለት ነው። ከረል ለማይፈልጉ ሰዎች እንደዚህ እናደርጋለን። በኋላ ሲበስል ታያላችሁ። በጣም አሪፍ ነው የሚሆነው። ዘይታችንን ጥደናል። ከዛ በደንብ አቀላቅለውና ዘይቱ እየተላኑ ነው እንጨፍርበታለን። ሰብስክራይብ ላይ ኮሜንት አድርጎ አበረታቱ ወገኖች። ጣሙ ጣሙ፣ መልኩም ልክ የውጭውን ነው የሚመስለው፣ ታያላችሁ። አሁን እንጠብሳለን። በደንብ ከግማሽ ሰዓት በላይ ቆይቷል። ዱቄት ውስጥ እናድርገው እና በደንብ አገላጠን ዱቄቱን እንዲጠጣ አድርገን በደንብ ዱቄቱን እንዲጠጣ እናደርገዋል። ነው አሁን ይበቃል፣ እንደዚህ እያደረግን

አደርጉ። እንግዲህ ለካሜራ መነቃነቅ ይቅርታ ጠይቃለው። አልተመቸኝም በአንድ ጊዜ ስለሆነ

እንዴት እንደሚያምር ትወዳላችሁ። ሰብስክራይብ፣ ላይክ፣ ኮሜንት ሼር አድርጉ። አበረታትም ወገኖች። ኦኬ፣ አሁን አሪፍ ነው። ቅድም ጨለም ብሎብኝ ነበር። የመስኮቱ ብርሃን ጋራ ማብራት ሳበራ ጨለመ። አሁን አሪፍ ነው። ሰብስክራይብ ላይ፣ ኮሜንት አድርጉ፣ ሼር አድርጉ። እንዴት አባቱ እንደሚያምር እንደዛው ነው የሚጣፍጠው። ይኸውና የበሰለ ነው፣ የበሰለ ነው። ትንሽ ከረሩን ይመሳሰል ከዚህኛው ጋር። በነገራችን ላይ አይነካካውን ብዙ እንትን እንዳይልብኝ እንዳይላጥብኝ ማለት ነው። እሺ ይሄውና በስሏል። ይበቃዋል ትንሽ፣ ምክንያቱም ስነካካው ድምፅ አለው። ያለ መብሰል ድምፅ ማለት ነው። ምክንያቱም ዶሮ ውሃ ሲኖረው

ትላልቅ ስለሆነ የተቆረጠው ትንሽ አምስት ደቂቃ እንጠብቀው። አሁን ደግሞ እርታችን እንደዚህ በስሏል። አያችሁ ቀድም እንፋሎቱ ቀድም የጨመርነው እርት እንዴት እንዳሳምረው ከራል ለማይወዱ ሰዎች እንደዚህ ማድረግ እንችላለን ማለት ነው። ያው እንደዚህ እናረግና ወላሂ ሲያምር እያችሁት እንፋሎቱ አያሳይም። በደንብ እንደዚህ የሚያምር አድርገን ዘፈራን የተጨመረ ነው የሚመስለው እንፋሎቱ ጭልም አርጎታል ይኸው አያችሁ በሁለት አራራ ስለማድረግ ወይን እንዴት እንደሚያምር ማሻላ እንደዚህ ማድረግ ይቻላል ዘፈራን ይግድ አይደለም ዘፈራን ለማይፈልጉ ወይም ከረ ለማይፈልጉ ሰዎች እንደዚህ አሳምራችሁ ስጧቸው አሁን ይበቃል እናወጣዋለን

ፊት ላይ ዘይቱ በደንብ እንዲቀር ዘይቱ በደንብ ኮንፊት ላይ ይቅለት። ከዚያ በኋላ አራራ ውስጥ ሳይቀዘቀዝ እናደርጋለን። እንዲህ የሚያምር ኩንታኩ ቤት ውስጥ መስራት ይቻላል ማለት ነው። ማመሩ ብቻ ሳይሆን ጣዕሙም እንደዚያው ነው። ሀራራውን እንደዚያ አዘጋጅተናል። ሶፍት እናደርግበትና ዘይት ቀረም ሊኖር ይችላል ከዛ እንዲጠጣው ማለት ነው። ከዛ ሁለቱን ብቻ ነው እዚህ ውስጥ የምናደርገው። ሁለቱን ደግሞ ሌላ ሀራራ ውስጥ ነው የምናደርገው። እንዲህ ነው። ትወዱታላችሁ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። አበረታቱኝ ወገኖች።